በደቡብ ኢትዮጵያ ክልል ጎፋ ዞን ምጥ ላይ የነበረች እናትን ጤና ጣቢያ ለማድረስ ዋጋ የከፈለው አምቡላንስ ሹፌር በማኅበራዊ ሚዲያ መድረኮች መነጋገሪያ ሆኗል። ሀብታሙ ደርጉ የተባለው ወጣት በጎፋ ዞን መሎ ጋዳ ወረዳ ለሁለት ዓመታት የአምቡላንስ ሹፌር ሆኖ ሰርቷል። ባለፉት ዓመታት በሥራው ላይ ካጋጠሙት ክስተቶች እጅጉን አሳዛኙ ባለፈው ሳምንት ቅዳሜ ጥቅምት አንድ 2018 ዓ.ም ያጋጠመው እንደሆነ ይናገራል። አሁንም ድረስ ሳስታውሰው አለቅሳለሁ ይላል። ሀብታሙ ለቢቢሲ እንደተናገረው፣ ወደ ጤና ተቋም መወሰድ ያለባትን ምጥ ላይ ያለች እናት በተቻለ ፍጥነት እንዲያደርስ የተነገረው ስምንት ሰዓት አካባቢ ነበር። ምጥ ላይ ወዳለችው ሴት ቤት ለመድረስ በአስቸጋሪው የመሎ ጋዳ የገጠር መንገድ 81 ኪሎሜትር ተጉዟል። ወደ መኖሪያ ቤቷም የደረሰው አመሻሽ ላይ ነበር። ምጥ ላይ ያለችውን እናት ባለቤቷን እና የጤና ባለሙያዎቹን ጭኖ ወደ ጤና ተቋሙ ጉዞውን ጀመረ ጥቂት እንደተጓዘ ግን አምቡላንሱ በጭቃ መያዙን ሀብታሙ ይናገራል ትንሽ እንደተጓዘ አምቡላንሱ ጭቃ ውስጥ ተጠታ ቀረቀረ አእምሮዬ ውስጥ ምጥ ላይ ያለችው እናት አለች ከመኪናው ወርጄ ከስር ያለውን ጭቃ እየዛኩ ማውጣት ጀመርኩ ይላል አምቡላንሱ ከጭቃ ለማውጣት የተደረገው ጥረት ግን የሚፈልገውን ውጤት አላስገኘም ሌሊት ስለነበረ አምቡላንሱን ውስጥ ከተሳፈሩት ሰዎች ውጪ ሊያግዝ የሚችል ሰው ማግኘት አልተቻለም። ሌላ ሰው ካለ ብዬ አምቡላንሱን ሳይረን ሳስጮህ ነበር። አካባቢው ጫካ ስለሆነ ማንም በአቅራቢያው አልነበረም፣ በማለት ያደረገውን ጥረት ይናገራል። መኪናው ከጭቃው አውጥቶ ምጥ ላይ ያለችውን እናት ወደ ጤና ተቋም ለማድረስ በሌሊቱ ጨለማ ውስጥ ለሰዓታት ለፍቷል። ሁኔታው ግን ተስፋ አስቆርጦት ነበር። ጭቃ ውስጥ እንዳለ ምጥ ላይ ያለችው እናት አምቡላንሱ ውስጥ ወለደች። ነርሷ እርዳታት ረድታት እዛው ተገላገለች ይላል። በሚያሳዝን ሁኔታ ግን የተወለደው ጨቅላ በሕይወት አልነበረም። ለሊት ስምንት ሰዓት አካባቢ ይህ ሲፈጠር ሀብታሙ ተስፋ መቁረጥ ውስጥ ገብቶ ነበር። አምቡላንሱ ከጭቃ መውጣት አለመቻሉ እና የተወለደው ልጅ ሞት የተደራረቡበት ሀብታሙ መኪናው ፊት ለፊት ጭቃ ውስጥ ቁጭ ብሎ አለቀሰ። በማንኛውም መንገድ ወደ ሆስፒታል ለማድረስ እያሰብኩ ነበር፣ ግን አልቻልኩም። ሕፃኑ ሲሞት ስሜቴን መቆጣጠር አልቻልኩም፣ አለቀስኩ ሲል የተሰማውን ያስታውሳል። በዚህ መልኩ ሌሊቱን ከጭቃ ውስጥ ካሳለፈ በኋላ ንጋት ላይ ለአለቃው ደውሎ የተፈጠረውን ሪፖርት አደረገ። ጠዋት ላይ ሌላ አምቡላንስ መጥቶ ወላድ እናቱን እናት ወደ ሳውላ ሆስፒታል መወሰዷንም ተናግሯል። የክስተት ከተፈጠረ ከሳምንት በኋላ እንኳን አሁንም ሲያስታውሰው እንባው እንደሚመጣ ይናገራል። ውሎ የተፈጠረው በአካባቢው ባለው የመንገድ ችግር ምክንያት መሆኑንም ይገልጻል። መንገዱ የተሰራው ከዓመታት በፊት ነበር። መንገድ ላይ ለማለት መንገድ ነው ለማለት እንኳን ሲያስቸግራል፣ በጣም ከባድ ነው። መንገዱ ጥሩ ቢሆን ኖሮ እንደዚ አይነቱ ነገር አይፈጠርም ነበር ይላል፣ ጸጸት በሞላ ድምፁ። በአካባቢው የነበረ አንድ ሞተረኛ ሌሊቱ ሙሉ አምቡላንሱን ከገባበት ጭቃ ለማውጣት ሲጥር የነበረው ሀብታሙን ፎቶ አንስቶታል። አምቡላንሱ ፊት ለፊት ቁጭ ብሎ ሲያለቅስ የሚያሳየው ፎቶ ማኅበራዊ ሚዲያ ገጾች ላይ ከተለቀቀ በኋላ ምጥ ላይ ያለችውን እናት ሕይወት ለማትረፍ ያደረገው ጥረት አድናቆትን አስችሮታል። ሀብታሙ ግን አሁንም ቢሆን በአምቡላንሱ ጭቃ ውስጥ መግባት ምክንያት የተፈጠረው የጨቅላ ሕፃን ሞትና የወላድ እናት ስቃይ ካስከተለበት ጸጸት አልተላቀቀም።